ሰላም ደህና ያስትልናል። አሁን ተመልካቾቻችን ሰኔ 22 2017 ዓ.ም ዕለታዊ መረጃዎች እና ዘገባዎች ይዤ መጥቻለሁ። መረጃ እና ዘገባዎች ወደ እናንተ ይገርሱ፣ አብሬያችሁን ቆዩ። በለጠ ካሳ ነኝ። እናንተ መረጃ እና ዘገባዎችን እየተከታተላችሁ አብሬያችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። በዚህ ሰዓት እንግዲህ ከያዝኳቸው መረጃዎች መካከል በአማራ ክልል በተለይ ሰሜን ምዕራብ ቀጠና፣ በጎንደርና በጎጃም በተለያዩ አካባቢዎች ውጊያዎች ሲደረጉ ነው የዋሉት። ከዚህ ጋር በተያያዘ ዝርዝር መረጃ ላይ በጎንደር ወደ 22 በሚደርሱ ቦታዎች ላይ ወደ ውጊያዎች ሲደረጉ ብለዋል። በጎጃም በተመሳሳይ ከትላንት የቀጠለና ዛሬም ጨምሮ በአስራአምስት ቦታዎች ላይ ውጊያዎች እየተደረጉ ነው የሚገኘው። ከዚህ ጋር ያሉ ዝርዝር መረጃዎችን ይያያሉ የማደርሳቸውናል። ሰልፉም በተመለከተም እንደዚሁ አዳዲስ መረጃዎች አሉ። በተለያዩ አካባቢዎች እንደዚሁ የቦምብ ፍንዳታዎችና የቦምብ ጥቃቶች ደርሰዋል። ይህንን በተመለከተ በዚህ ሰዓት የምናገራችሁ መረጃ ይኖራል። እናንተ የሚጠበቅባችሁ እንግዲህ በአጭር ደቂቃዎች ውስጥ በተለያዩ አካባቢዎች ያሉን አጠቃላይ ሁኔታ ለመረዳት እስከ ፕሮግራሙ መጨረሻ ድረስ አብሮ መቆየት ብቻ ነው። በዚህ አጭር ሰዓት ባላችሁበት በሞባይል ወይም ደግሞ በኮምፒውተር አላያም በቴሌቪዥን በአጭር ደቂቃዎች ውስጥ አጠቃላይ የውሎ ዘገባዎችን በዝርዝር የምታገኙ ይሆናል። እየተከታተላችሁ ስለሆነ በእጅጉን የማመሰግነው፣ ሀሳብ አስተያየትም እንደዚሁ እያደረሳችሁ ስለሆነ በእጅጉ አመሰግናለሁ። ከተለያዩ አካባቢዎች ሀሳብ ጥቆማዎችን፣ አስተያየቶችን አድርሳችኋል። በእጅጉ አመሰግናለሁ። እንግዲህ እነዚህን ያልኳቸውን ዝርዝር መረጃዎች በተለያዩ አውደ ውጊያዎች ያሉትን መረጃዎች አድርሳችኋለሁ። ከዛ ባሻገር ዛሬ በአማራ ክልል ሰልፍ ተጠርቶ ሰልፍ ሲደረግ ውሏል። እንግዲህ ሰልፉን በተመለከተ የተለያዩ አስተያየቶች እየወጡ ነው የሚገኙት። ሰልፉ በአስገዳጅ ሁኔታ የወጣ አብዛኛው የሚሊሻ አባላት የአድማ በታና የፖሊስ እንዲሁም የካድሬ ቤተሰቦች እና በአስገዳጅ ሁኔታ መንግስት ሰራተኞች እና የቤተክርስቲያን ተመላሹ ሰባ አምስት በመቶ የተገኙበት ሰልፍ ነው በተለያዩ ከተሞች ሲደረግ እየዋለው። ይህንን ሰልፍ በተመለከተም የተባሉ ጉዳዮች ምንድን ናቸው? በከተማ ይሄ ሰልፍ፣ በገጠር ደግሞ ዘመቻ ማዕበል፣ ምድር አንቀጥቅጥ ሰልፍ ዘመቻ የሚል የተጀመረው እስከ ሰኔ ሰላሳ ይጠናቀቃል የተባለው ዘመቻ ምን እየገጠመው ነው? ከወደውጊያ የውሎ መረጃዎች የምትሰሟቸው በርካታ መረጃዎች ይኖራሉ። ወደ መረጃዎቹ ነው የሚሄደው። እንግዲህ የድጋፍ ሰልፉና ውሎችን በተመለከተ የድጋፍ ሰልፉ ጋር በተያያዘ በተለያዩ ከተሞች፣ ትልልቅ ከተሞች ባህር ዳርና ጎንደር ጨምሮ የቦምብ ፍንዳታዎች መኖራቸውን የሚገልጹ መረጃዎች ናቸው እየደረሱኝ። ጎንደር እንደዚሁ ከአምስት ቦታዎች በትንሹ ፍንዳታዎች እንደነበሩና በጠዋቱ ወደ ፒያሳ ሲሄዱ በነበሩ ሰልፈኞች ላይ በክፍለ ከተማ በክፍለ ከተማ ተደራጅተው ሲሄዱ በነበሩ ሰልፈኞች አካባቢ በተሰማው ፍንዳታ ምክንያት ሰልፈኞች ስለመበተናቸው እና የታቀደው በቂ ሰው በአደባባይ አለመገኘቱን ነው የመረጃዎች የሚጠቁሙት። እንግዲህ የታየው ምስል አለ። ከዛ ባሻገር በርካታ ሰልፈኞች እንግዲህ በቦምብ ፍንዳታ ምክንያት በግዳጅ ሲሄዱ የነበሩ አልተመለሱም የተባለው አራዳ ቅዳሜ ገበያ ክፍለ ከተማ ሰልፎችን ይዞ ወደ ፒያሳ ሲያመራ በነበረ ሰልፈኛ ለመናኸሪያ አቅራቢያ ሶፋ አጭማቂ ቤት አካባቢ ፊት ለፊት እንደዚሁ ፍንዳታ ተሰምቶ ነበር። በዚህ ፍንዳታ የደረሰው ጉዳት አልታወቀም የተባለው ሁለተኛው እንደዚሁ በተመሳሳይ የጃንተከል ክፍለ ከተማ ሰልፈኞች መስመር በነበረው ግምጃ ቤት አካባቢ እንደዚሁ ከቤተክርስቲያኑ አቅራቢያ ፍንዳታ እንደነበር እንደዚሁም በዚህ ፍንዳታ የደረሰው ጉዳት እንዳልታወቀ፣ የማራኪና የዞብል ክፍለ ከተማ ሰልፈኞች ወደ ፒያሳ ሄዱበት በነበረው መስመር አውቶ ፓርክ በተለምዶ ፔፕሲ ፋብሪካ ፊት ለፊት እንደዚሁ ፍንዳታ እንደነበር በእነዚህ ፍንዳታዎች ደረሱ ጉዳቶች አልታወቁም። በአንጻሩ 18 ተብሎ የሚጠራው አካባቢ በነበረ የቦም ፍንዳታ ተሽከርካሪም እንደዚሁ ጉዳት ደርሶበታል። በንጹሐን ሰዎች ላይም ጉዳት ደርሷል ነው የተባለው የንጹሐን ሰዎች ቁጥራቸው አልታወቀም በተመሳሳይ ገንፎቁጭ ተብሎ የሚጠራው አካባቢ በነበረ ውጊያ ከተፋላሚ ኃይሎች ባሻገር በንጹሀን ላይም እንደዚሁ የሞት ጉዳት ደርሷል ነው የተባለው እንግዲህ ጎንደር ከአዲስ ዘመን እስከ ጎንደር መናገሻ ከተማውን ጨምሮ በተለያዩ ወረዳዎች ውጊያው ሲደረጉ ነበር በጠዋቱ የመረጃ ጊዜያችን በጠዋት ከአዲስ አበባ ወደ ጎንደር ይደረግ የነበረ የአውሮፕላን በረራ ጭምር አጼ ቴዎድሮስ አየር ማረፊያ ዙሪያ በነበረው ውጊያ ታስተጓጉሎ፣ እንዲሁም አውሮፕላኖች ለመመለስ ለመገደዳቸውም ግልጽ መረጃዎች የወጡ ነው። ከሳብ በኋላ ግን በረራ እንዳለ ለማረጋገጥ ተችሏል። በዚህም እንግዲህ በሰልፉ ላይ ይሄ ጉዳት ደርሷል ነው እየተባለው። ሌላው እንደዚሁ ከሰልፍ ጋር በተያያዘ የሞርተር ፍንዳታ በንጹሃን ላይ ጉዳት አድርሷል የተባለው ሰሜን ወሎ ግዳን ወረዳ በላስታ ቀጠና ነው። ሰልፉን ለመበተን ፋኖ በወረወረው የሞርተር ጥቃት በንጹህ ላይ ጉዳት ደርሷል ተብሏል። እንደ መረጃ ምንጮቹ ኳስ ሜዳ አካባቢ በደረሰ የሞርተር ጥቃት አንድ የ12ተኛ ክፍል ታዳጊ ሕይወቱ ሲያልፍ ሌሎች አራት የሚሆኑት ደግሞ ከባድና ቀላል ቆስለኛ ሆነዋል ነው ያሉት። ይህን የአይን ማኞች ናቸው ኳስ ሜዳ አካባቢ ተመልክተናል ብለው ያደረሱት። በአንጻሩ የወረዳው ምክር ቤት በዚህ ጉዳይ ላይ መግለጫ አውጥቷል። በመግለጫው ላይ እነዚህን ከላይ የመረጃ ምንጮች የገለጿቸውን የሞት ክስተቶች አላካተተም። የሀዘን መግለጫና ውግዘቱ ላይ የፖለቲካዊ ውግዘት ባስተላለፈበት መግለጫው ወረዳው የሟቾችን ቁጥር አልገለጸም። ከታሪካዊ ጠላቶች ጎን የተሰለፉ ጽንፈኞች ይህንን አድርገውታል በሚል እንዲወገዙ ጥሪ ካስተላለፈ በኋላ በከተማው አቅራቢያና በከተማው ዙሪያ በሰላማዊ ሰዎች ላይ ጉዳት ደርሷል ከማለት ባለፈ ዝርዝሩን ይፋ አላደረገም። ሌላው እንግዲህ ሰልፉን በተመለከተ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ መልእክት አስተላልፏል። መሬት አንቀጥቅጥ፣ ምድር አንቀጥቅጥ ሰልፍ እንደተደረገ እና ህዝብ ሞቶ ቁጣውን አስገንግሞ እንደገለጸ ነው በፌስቡክ ገጹና የመንግስት ሚዲያዎችም ወስደው ባራቡት መዘገባ ለማረጋገጥ የቻለው ተላላኪዎች ጸረ ሰላም ኃይሎች ታውቀዋል፣ መንግስትና ህዝብ በአንድ ላይ ተሰልፈው ይህንን ኃይል አሸንፈዋል ሲል ነው። እንግዲህ ስለማሸነፉ ነው ያወጀው። ከአሁን በፊትም በተደጋጋሚ እንግዲህ ይህ ኃይል ተሸንፏል በሚል ሰልፎችም ተደርገው ያውቃሉ። አሁን በተመሳሳይ ይህ ኃይል ተሸንፏል። ከዚህ ባሻገር ፖለቲካዊ መልእክቶችም ተላልፈዋል። ተመስገን ጥሩ ነህ። ላኪዎች አላቸውም በስም ያልጠቀሳቸውን አካላት በስም ያልጠቀሳቸውን አካላት ወቅታዊ የፖለቲካ እንቅስቃሴያቸውን እየተከታተሉ መሆኑና ከመንግስትና ከህዝብ አቅም በላይ እንዳልሆኑና መንግስትና ህዝብ ጉዳዩን እየተከታተሉት ነው ሲልም እንደዚሁ መልእክት አስተላልፈዋል። ይሄ ጉዳይ ወደየት የተቀሰሩ ጣቶች ናቸው የሚለው ያው ግልጽ የሆነ የፖለቲካ መልዕክት ነው። ከሰልፉ አገኘ ነው ያለውም ድጋፍ እንግዲህ በላኪዎች ላይ እርምጃ ለመውሰድ ያላቸውን እለታዊ የግዳጅ እና የመንግስት አቋም ጨምሮ ለማመላከት የተሞከረበት መልእክት ሆኖ ለመገንዘብ ተችሏል። እንግዲህ በአጠቃላይ ሰልፉን በተመለከተ ሰልፎቹ የአስገዳጅ ጫና ተደርጎባቸው በማስፈራሪያ በዛቻ፣ በቅጣት የወጡ ሰዎች ናቸው በአብዛኛው ቦታዎች አሉት። ከዚህ ባሻገር የሚሊሻ የአድማ ብተና የፖሊስ የካድሬ ቤተሰቦችም እንደዚሁ በሰልፎቹ ላይ በብዛት እንዲገኙ ሲደረጉ እንደ አንዳንድ መረጃ ምንጮች ከሆነ አንዳንድ ከተሞች ላይ ከሰባ አምስት በመቶ በላይ የሚሆኑት ሰልፈኞች ዛሬ የሰንበት ዕለት ጧት ወደ ቤተክርስቲያን ተሳልመው ሲመለሱ የነበሩ እንደሆኑ ነው የሚገልጹት። ይህንም በተመለከተ ከቤተክርስቲያን መልስ አስገዳጅ የሚሊሻ የጸጥታ ኃይሎች ስምሪት ተደርጎ ሰዎች ወደ አደባባይ እንዲወጡ ተደርገዋል። ይህንን ነው እንግዲህ ተመስገን ጥሩ ነህ ምድር አንቀጥቅጥ ሰልፍ ሲል እየገለጸው ከቤተ ክርስቲያን በግዳጅ የወጡ ሰዎችን። ወደ መተማ እንደዚሁ የሚወስደን መረጃ ላስከትል። መተማ ምሽቱን በወታደራዊ አዛዥ ላይ ድንገተኛ ጥቃት ተፈጽሟል። በካራማራ ክፍለ ጦር በተፈጸመው ጥቃት የሻምበል ወታደራዊ መሪው ሲያመልጥ አጃቢዎቹ ሁለት ሲገደሉ ሁለት ደግሞ በፋኖ እጅ ገብተዋል። አሁን ከፋኖ ጋር ይገኛሉ ነው የተባለው። መተማ ጉምሩክ እስከ ጎንደር በር ድረስ ተብሎ የሚጠራው የኢትዮጵያና የሱዳን ድንበር አካባቢ በሆነችው መተማ ከተማ ሰልፍ ላይ እንደዚሁ ጥቃትና ተኩስ መከፈቱን ተከትሎ ሰልፉ ከአርባ ደቂቃ በላይ ሳይቆይ ተጠናቆ የመግለጫም ከንቲባውም ሊያቀርበው የነበረው መግለጫ ሳይቀርብ ሰልፉ ተበትኗል ነው የተባለው። በተመሳሳይ እንደዚሁ ደቡብ ጎንደር ደራ ወረዳ ሁለት ነው። ደራ እንግዲህ በአማራ ክልል አንዱ የማነት ጥያቄ ያለበት አሁን በኦሮሚያ ክልል ያለውን ሰሜን ሸዋ ያለው ደራ እና በደቡብ ጎንደር ደራ ወረዳ የባህር ዳር ዙሪያ ያለውን ጨምሮ በዚህ አካባቢ እንደዚሁ ጉዳት እያደረሰ ውጊያ ሲደረግ ውሏል። በደራ ወረዳ አንበሳሜ ከተማ በውጊያ ከፍተኛ ወታደራዊ ኪሳራ ደርሷል። ወታደራዊ ሲቪል ባለስልጣናት የጫኑ ተሽከርካሪዎች ላይ ፋኖ ጥቃት ከፍቶ ጉዳት ደርሷል። በፋኖጅ እንደዚሁ መሳሪያ ገብቷል። የድሽቃ እና ተተኳሽ የድሽቃ መሳሪያ እቃዎችና ተተኳሾች በፋኖጅ ገብተዋል። ሰልፉም እንደዚሁ ሳይደረግ ቀርቷል። ከባድ ተኩስና ጩኸት ነበር ሲስተናገድ ያረፈደው ተብሏል። በተመሳሳይ መካነ እየሱስ እዚሁ ደቡብ ጎንደር እስቴ ከተማ 12 ሰዓት አካባቢ ከተማ ውስጥ ከፍተኛ ተኩስ ነበረ። በተኩሱ የደረሰው ጉዳት በዝርዝር አልታወቀም። ከተኩሱ በኋላ በከተማዋ ሁሉም ቦታዎች ላይ ልዩ ጥበቃ ማድረግ ግራፋዳ አካባቢ የው ሰልፈኞች እንዲወጡ ስለመደረጉ ነው ለማወቅ የተቻለው። በነዚህ ቀጠናዎች እንግዲህ በአጠቃላይ በዚህ በጎንደር እየተደረጉ ያሉ ውጊያዎችን በተመለከተ ዝርዝር መረጃዎች ከፋኑ ቃል አቀባዮች እንደደረሱ የሚቀርቡ ይሆናሉ። በአጠቃላይ በሊቦ ከምከም፣ በለሳ፣ ደምቢያ፣ ጣቁሳ፣ መተማ፣ ጎንደር መናገሻ ከተማውን ጨምሮ ደራ እና በተለያዩ ከተሞች ሲደረጉ ያሉ ውጊያዎች ከፍተኛ ጉዳት አድርሰዋል። በተለይ ማክሰኝት ጠዳ መገንጠያን ጨምሮ የአየር በረራ እንዲሁም ደግሞ የወረዳው ሁለት የጸጥታ ባለስልጣናት የፖሊስ አዛዥ እና የሚሊሻ ጽሕፈት ቤት ኃላፊ እንዲሁም ደግሞ በአራት ወታደራዊ ካምፖች ላይ በተፈጸመ በተለይ ማክሰኝት ከተማ በትምህርት ቤት በቴክኒክና ሙያ ወርልድ ቪዥን እንዲሁም ደግሞ በአስተዳደርና በተጓጅ ጊዮርጊስ ተብሎ የሚጠራው አካባቢ በተፈጸሙ ጥቃቶች ነው የከፍተኛ ወታደራዊ ኪሳራ እየደረሰው። ጣቁሳም እንደዚሁ፣ ማዕከላዊ ጎንደር ጣቁሳ ወረዳ ደልጊ ከተማ አቅረብ ወጣ ብሎ መኮንታ ተብሎ የሚጠራው ቴክኒክና ሙያ ኮሌጅ እንደዚሁ ከባድ ውጊያ ሲደረግ ውሏል። በውጊያው ከፍተኛ ሰብአዊ፣ ቁሳዊ ጉዳት ደርሷል። የደረሰው ጉዳት በዝርዝር አልታወቀም። ውጊያው ከ12 ሰዓት እስከ 7 ሰዓት ድረስ ለ8 ተከታታይ ሰዓታት እየተደረገ እንደነበር የሚገልጹት የመረጃ ምንጮች ውጊያው የተጀመረው በወታደራዊ ካምፕ ቴክኒክና ሙያ ኮሌጁን በጊዜያዊነት ወታደራዊ ካምፕ አድርገው በሰፈሩ የመንግስት ወታደሮች ላይ ፋኖ ጥቃት መክፈቱን ተከትሎ ነው። በአካባቢ በቡድን መሳሪያዎች የታገዘ ውጊያ ሲደረግ የዋለው አምቡላንሶች አመሻሹን ወደ ሆስፒታሎች ሲመላለሱም እንደነበር የዓይን ማኞች ይህንን አረጋግጠዋል። በአጠቃላይ እንግዲህ መተማ፣ ማዕከላዊ ጎንደር፣ ደቡብ ጎንደር እንዲሁም ደግሞ ሰሜን ጎንደር ወገራን፣ ማዕከላዊ ጎንደር ወገራን ጨምሮ በተለያዩ አካባቢዎች ያሉ አውድ ውጊያዎችን በተመለከተ የፋኖ ዮሐንስ ንጉሱ ዝርዝር ያሉ መረጃዎችን አደርሳለሁ ብሏል። እሱ እንደተገኘ እንግዲህ ምናልባት በሌላ ሰዓት በቀጥታ መስመር በማስገባት ያሉትን ሪፖርቶች ከነሱ ልንሰማ እንችላለን። የዓይን ማኞች ያደርሷቸው ግን እነዚህ ናቸው። ወደ ሌሎች መረጃዎች ይቀጥላለሁ። ወደ ሌሎች መረጃዎች ሲቀጥል ወደ ጎጃም የሚወስዱን መረጃዎች ነው የማስከትለው። ምስራቅ ጎጃም እንደዚሁ በተለያዩ አካባቢዎች ውጊያዎች ሲደረጉ ውለዋል። ደብረ ማርቆስ ከተማን ጨምሮ ደብረ ማርቆስ ከተማ ዙሪያ እንደዚሁ በተለያዩ አካባቢዎች ተኩስ ነበር። በማረሚያ ቤት፣ በወንቃ ጉተራ፣ ቦረቦር፣ ደሳ፣ እነሴ እና ማረሚያ ቤት አካባቢ የነበሩ ተኩሶች በከተማው ዙሪያ ጉዳቶች ደርሰዋል። በትንሹ ከአስራ ሰባት በላይ የሚሊሻና የአድማ ብተና አባላት ሙትና ቆስለኛ ስለመሆናቸው የወጡ መረጃዎች ያሳያሉ። በተመሳሳይ ስናን ወረዳ ከረፋድ ጀምሮ ሮቡ ገበያ ድረስ የዘለቀው ውጊያ ተደርጓል። ይህ እንግዲህ የግንባር ውጊያ ነው በሞርተርና በዲሽቃ የታገዘ የደረሰው ዝርዝር ጉዳት ግን አልታወቀም ነው የተባለው። ከደብረ ማርቆስ ወደ ሮቡ ገበያ የሚወስደው መገንጠያን ጨምሮ በዲሽቃ ከፍተኛ ተኩስ ተደርጓል ነው እያሉት። በተመሳሳይ በደብረ ማርቆስ በቅርብ ርቀት በምትገኘው አማኑኤል ከተማ እንደዚሁ ከፍተኛ ወታደራዊ ኪሳራ ያደረሰው ውጊያ ተደርጓል። አማኑኤል ከተማ ለሰዓታት በዘለቀ ከባድ ውጊያ ከፍተኛ ሰብአዊ፣ ቁሳዊ ጉዳት ደርሷል። በመንግስት ወታደሮች ላይ ፋኖ በከተማ ሶስት አቅጣጫዎች የከፈተውን ጥቃት ተከትሎ በተደረገ ውጊያ ከፍተኛ ወታደራዊ ኪሳራ ደርሷል። የመገናኛ ሬዲዮን ጨምሮ የነፍስ ወከፍና የአውቶማቲክ መሳሪያዎች በፋኖ እጅ ገብተዋል ተተኳሾችን ጨምሮ የመከላከያ እና የአድማ ብተና አባላት ከባድ ወታደራዊ ኪሳራ አስተናግደዋል። በፋኖ በኩል የወጡ አህዛዊ መረጃዎች እንደሚያሳዩት በትንሹ እንግዲህ እስከ ሰላሳ የሚደርሱ የመንግስት ወታደሮች ሙትና ቁስለኛ ሆነዋል። አድማ ብተናና ሚሊሻን ጨምሮ እዚህ አካባቢ ለበርካታ ጊዜያት በመንግስት ወታደሮች ሲጠበቅ የነበረው አምቡሌ ተብሎ የሚጠራው አካባቢ ጊዜያዊ ካምፕም እንደዚሁ ጥቃቱን ተከትሎ ተለቋል ነው የተባለው። ወደ አቸፈር ስንሄድ አቸፈር ዲላሞ ተብሎ የሚጠራው አካባቢ እንደዚሁ ሰልፍ ተበትኗል። በዚህ አካባቢ የሰልፍ ለመውጣት በብልጽግና የጠሩ ሰዎች ወደ ሰልፍ አደባባይ ሲወጡ ፋኖ ድንገተኛ የተኩስ ሩም ተከፍቶ ሰልፉ ተበትኗል። የደረሰው ጉዳት ግን በዝርዝር አልታወቀም ነው የተባለው። ደንበጫ በተመሳሳይ እንደዚሁ ችግኝ ጣቢያ አቅራቢያ ጠዋት ተኩስ ነበረ። በተኩሱ ጉዳት ደርሷል። የጉዳቱ ዝርዝር መጠን ግን አልታወቀም ነው የተባለው። ወደ ሰከላ ስንሄድም እንደዚሁ ሰከላ በሁለት አቅጣጫዎች ተኩስ መከፈቱን ተከትሎ ተይዘው የነበሩ ከሰላሳ አራት በላይ እስረኞች ተለቀዋል፣ ነው የተባለው። በተለያዩ ፋኖ ደጋፊ ናቸው በሚል ከተለያዩ የገጠር ቀበሌዎች ተይዘው ታስረው የነበሩ ሰዎች ተለቀዋል። እንግዲህ ፋኖ በከፈተውን ጥቃት ተከትሎ ነው ወደ አባይ ምንጭ ትምህርት ቤት ነው አብዛኞቹ የብልጽግና ካድሬዎችና በቅርብ ወደሚገኘው ገዳም የሄዱት ተብሏል። ውጊያው ግን ለአጭር ሰዓት የቆየ ነበር። እስረኞች ተለቀዋል ተብሏል። ባህር ዳርም እንደዚሁ ሰልፍ ሲደረግባቸው ከነበሩ ትልልቅ ከተሞች ያወጧቸው የመረጃ ጊዜ እንዳደርስባቸው፣ ባህር ዳርም ጥቂት ሰዎች ሰልፍ ላይ ተገኝተዋል። ባህር ዳር ዙሪያም እንደዚሁ ተኩስ ነበር። ዘንዘልማ አካባቢ ተኩስ ነበር። የደረሰው ጉዳት አልታወቀም። ባህር ዳር ከተማ ውስጥ ደግሞ ዲፖ አካባቢ የቦምብ ፍንዳታ ደርሷል። በቦምብ ፍንዳታው እንደዚሁ የደረሰው ጉዳት አልታወቀም። በባህር ዳር ዙሪያ እንደዚሁ ሜጫ ዳና ማርያም ተብሎ የሚጠራ ቦታ ድንገተኛ የደፈጣ ጥቃት ተፈጽሟል። ሕዝብን ወደ ሰልፍ እንዲወጡ ለቅስቀሳ ሲንቀሳቀሱ በነበሩ የአድማ ብተና ተሽካሪ ላይ በተፈጸመው ጥቃት ሰባት የሚደርሱ የአድማብተን አባላት ሞትና ቁስለኛ ስለመሆናቸው ነው የወጡ መረጃዎች የሚያሳዩት። ሌላው ወደ ወልዲያ ቆቦ መስመር ስንሄድ ወልዲያ ቆቦ መስመር ወደ ዶሮ ግብር ተብሎ የሚጠራው አካባቢ ከወልዲያ ወጣ ብሎ የሚገኘው አካባቢ ድንገተኛ የደፈጣ ጥቃት ተፈጽሟል። ከወልዲያ ወደ ቆቦ ሲሄድ በነበረ ወታደር ተሸካሪ ላይ በተፈጸመ ድንገተኛ ጥቃት ጉዳት ደርሷል። የጉዳቱ መጠን በዝርዝር አልታወቀም። ሰሞኑን በነገራችን ላይ ከባድ ውጊያዎችን ካስተናገዱት ቀጠናዎች መካከል የላስታና የቆቦ ቀጠናዎች ይገኙበታል። በተለይ በቆቦ ከታችኛው ከቆቦ ከተማ እስከ ላይኛው ላይኛው ታኩሎች ደጋማው አካባቢ ድረስ እንዲሁም ደግሞ ከዋጃ እስከ ወልድያ ድረስ በሸፈነው የአካባቢዎች ውጊያዎች ሲደረጉ ነበር። ሁኔታዎችን የለወጡ አብያተ ክርስቲያን ጭምር የወደመበት ውጊያ ነው የተደረገው። በላስታም ቀጠና፣ በተመሳሳይ ላሊበላ ዙሪያ እንደዚህ ውጊያዎች ሲደረጉ ነበር። ከሁለት ቀናት በፊት ዛሬ በአካባቢ የተደረጉ ውጊያዎች ጋብ ብለዋል። ቆቦ አካባቢ ጠዋት የነበረ የከባድ መሳሪያ ድብደባ ከእኩለ ቀን በኋላ ቆሟል ነው እየተባለው ወደ ሸዋሮቢት ስንሄድ ሸዋሮቢት እንደዚሁ በካምፖች ላይ ጥቃት ተፈጽሟል። በካምፖች ላይ የተፈጸመው ጥቃት ከፍተኛ ጉዳት አድርሷል። በትንሹ ከ18 በላይ የሚደርሱ የአድማ ብተናን የሚልሽ አባላት ጉዳት ደርሷል። ጥቃቱ በተመለከተ እስካሁን አወዛጋቢ እንደሆነ ነው የአካባቢው የመረጃ ምንጮች የሚገልጹት። ሸዋሮቢት የተፈጸመው ቦምብ ጥቃት ጥቃቶች ሁለት ቦታዎች ላይ ተፈጸሙት። አንደኛው በሸዋሮቢት ከተማ ፖሊስ ማዘዣ ጣቢያ፣ ሁለተኛው ደግሞ በቋወት ወረዳ በቋወት ወረዳ የምክር ቤት ግቢ ውስጥ ነው የተፈጸሙት። በእነዚህ ሰፍረው በሚገኙ የመንግስት ጸጥታ ኃይሎች ነው የተፈጸመው። አካባቢዎቹ ጥብቅ ጥበቃ የሚደረግላቸው ናቸው። የቦምብ ጥቃቶቹ ግን ከአየር ጭምር የተወረወሩ ይመስላሉ በሚል ከፍተኛ ውዝግብ እንዳለና ጉዳዩ አነጋጋሪ እንደሆነ ነው ለማወቅ የተቻለው። በዚሁ ቀጠና በሸዋ አንኮበር ወረዳ ልዩ አምባ አካባቢ ተጠርቶ የነበረ ሰልፍ ተበትኗል። ፋኖ ወደ ልዩ አምባ ከተማ ዘልቆ ተኩስ እሩምታ መክፈቱን ተከትሎ ተጠርቶ የነበረው ሰልፍ ሳይደረግ ቀርቷል። ሰላ ድንጋይ እንዲሁ በተመሳሳይ መንዝ ቀጠና የተጠራ የግዳጅ ሰልፍ በፋኖ ተበትኗል። ይህንን ተከትሎ በአካባቢው ውጊያ ተቀስቅሶ ነበረ። በውጊያው እንግዲህ በሰዎች ላይ ደርሰው ጉዳት አልታወቀም። ግን ለሰልፈኞች ይዘዋቸው መተው ከነበሩ የጋማ ከብቶች መካከል ፈረሶች እንደዚሁ በሞርተር ጥቃት ተገድለዋል ነው የተባለው። ሌላ በዚሁ በመንዝ ቀጠና መንዝ ቀያ ወረዳ ያጸፋ ሰልፍ ተደርጓል። በክምር ድንጋይ ብልጽግናን የሚያወግዝ ሰልፍ ፋኖ በተቆጣጠራቸው አካባቢዎች መደረጉን ነው ለማረጋገጥ እየተቻለው። እንግዲህ ብልጽግና በተቆጣጠራቸው አካባቢዎች አስገዳጅ ሰልፎች ሲጠራ፣ ፋኖ ደግሞ በተቆጣጠራቸው ቦታዎች እንደ መንዝቀያ ክምር ድንጋይ ከተማን በመሳሰሉ አካባቢዎች ብልጽግናን የሚያወግዝ ሰልፍ እንዲደረግ ተደርጓል። በዚህም እንግዲህ ብልጽግናን የሚያወግዙ መፈክሮች ተሰምተዋል ነው እየተባለው። ለሚ እንሳሮ፣ እንዲሁ ደግሞ ብልጽግናን የድጋፍ ሰልፍ በጠራበት ጊዜ ፋኖ የህዝብ ስብሰባዎችን በመጥራት ህዝባዊ መድረኮች ሲያደርግ ውሏል። በሸዋ ቀጠና ያለው ይህንን ነው የሚመስለው። በሸዋ በጎንደር በጎጃም አካባቢ ያሉት ሁኔታዎች አጠቃላይ እንግዲህ ሁኔታዎቹ ይህንን ነው የሚመስሉት ውጊያ ላይ በመሰረታዊነት እንግዲህ አሁን መሬት ላይ ያሉ ውጊያዎች በየዕለቱ የሚሰሙት የምትከታተሏቸው ናቸው። አሁን ፋኖ ውጊያ ወይም ደግሞ ወታደራዊ ሁኔታው በተመለከተ ምንም የሚያጠራጥር ነገር አይደለም። ግን ፋኖ የፖለቲካና ወታደራዊ መዋቅርን እስካላጠናከረ አንድ ሴንትራል ወይም ደግሞ ማዕከላዊ ኮዝ እና በአንድ ፖለቲካዊ መዋቅር ውስጥ እስካልገባ ድረስ የተበታተነ ትግል ማድረግ ለፋኖም ዋጋ ያስከፍላል፣ ለህዝቡም ዋጋ ያስከፍላል፣ የትግሉንም አላማና ህሉና ዋጋ የሚያስከፍል ነው የሚሆነው። ስለዚህ አሁን ፋኖ የሚያደርጋቸው በተለይ ሰሞኑን በከተማና በገጠር የተከፈተውን ዘመቻ ማዕበልን ለመመከት የተደረጉ ያሉ አውደውጊያዎች ብርቱ አውደውጊያዎች ይህንን ነው የሚያሳዩት። ይህንን አውደውጊያ መመከት ወይም ደግሞ በአውደውጊያው ላይ ድል ማግኘት ብቻውን በቂ አይሆንም። በሁለት ዓመታት ያክል ፋኖ ሲሄድበት የነበረው አሁን የአደረጃጀት የፖለቲካ ቅርጽ የሚያስፈልግበት ጊዜ አሁን ነው። ተለዋጭ ሁኔታዎችና የማይገመቱ ሁኔታዎች እየመጡ ነው። በምስራቅ አፍሪካ ቀጠናም ህወሓት እና የኤርትራ መንግስት ጥምዶ ወይም ደግሞ ጽምዶ ብለው አጋርነት ፈጥረዋል። በመሀል የኦሮሞ ፖለቲከኞች የተበተነ ኃይላችንን ሰብስብ በሚል እንቅስቃሴ ናቸው። አብይ አህመድ ደግሞ የሀገሪቱን የፌደራል መንግስት ጉልበትና እና ሌሎች አጋሮችን በመያዝ አሰብን ጨምሮ ለወታደራዊ ግዳጅ ዝግጁ ስለመሆኑ እና ከተለያዩ ሀገራት አዘርባጃንን ጨምሮ ሰሞኑን ከአረብ ኤሚሬትስ የአጭር እና የመካከለኛ እርቀት የረጅም እርቀት ሮኬቶች እና ሚሳይሎችን እያስገቡ ስለመሆናቸው የሚገልጹ መረጃዎች አሉ። ይህንን ተከትሎ እንግዲህ ፋኖ ለሁለት ዓመታት ያክል በዚህ ልክ ዋጋ የተከፈለበትን ከስድስት ሚሊዮን በላይ ተማሪዎች ከትምህርት ገበታ ውጭ የሆኑበትን ውጊያና ፋኖች ላይ በራሳቸው ላይ ደረሰው መስዋዕትነት፣ በህዝብ ላይ ደረሰው ኢኮኖሚያዊ ፖለቲካዊ ጉስቁልና ተጨምሮ ትግሉ ውጤት እንዳመጣ ካስፈለገ አሁን ፋኖ ከሚያደርጋቸው የተናጠል የአውደ ውጊያዎች ባሻገር ቅርጽ ያለው ለመደራደርም ተጽዕኖ ለመፍጠርም ለማሸነፍም ሌሎቹን አጋርና ጁኒየር ፓርትነር ወይ ደግሞ አጋር አድርጎ የሚያስቀጥል የፖለቲካ አደረጃጀት ያስፈልገዋል። በዚህ መሃል እንግዲህ እንደ ይሄ እንደ አቋም እንደ ኤዲቶሪያል አቋም ሊወሰድ የሚችል ጉዳይ ነው። ፋኖ አንድ ካልሆነ ይሄ በየቀኑ የሚደረገው ነጠላ የድል ዘገባ፣ በተናጠል የሚደረገው ውጊያ የትም የማያደርስ እና ውጤት የማያመጣ መሆኑ በደንብ ሊታወቅ ይገባዋል። ይህንን መረጃ የሚከታተሉ የፋኑ አባላት እየተደረገ ያለውን ውጊያ በተለይ ቆቦ ላስታካቢ ዘመቻ ማዕበልን በሁለት ቀናት እንቅስቃሴ መቀልበስ ተችሏል። ጎንደርም ዛሬ በተመሳሳይ ጎጃም በብዙ ቦታዎች ውጊያዎች እየተደረጉ ነው የሚገኙት። ይህ ዘመቻ ማዕበል የተባለውን ዘመቻ ማዕበልን ከመቀልበስ ባሻገርስ አሁንም በተናጠል ሁኔታ ፋኖ ይቀጥላል፣ በየአካባቢው የዘመን መሳፍንት የመንደር አለቃ ሆኖ ነው የሚቀጥለው ፋኖ ወይስ ደግሞ ወደ ዘመናዊ የኃይልና የፖለቲካ አደረጃጀት በፍጥነት ይለወጣል ወይ የሚለው ጉዳይ የብዙዎቹ ጥያቄ ነው። በዚህ ላይ እንግዲህ ከአሁን ገና በሰማይ ላለ ስልጣን ሳይደረስ አሁን ያለው የስልጣን ሽኩቻ ዋጋ እያስከፈለ ነው። የፋኖ በአንዱ አካባቢ ያለው ፋኖ በተናጠልና በቡድን እንዲጠቃ ማድረግ፣ እንዲሁ ደግሞ ለብልጽግና መልካም አጋጣሚ መፍጠር፣ ተሰላቸው ከትግል መውጣት፣ እንደዚሁም ደግሞ ለፕሮፓጋንዳና ለሚዲያ ለእርስ በርስ ሽኩቻ ተጋላጭ መሆኑ በትግሉ ላይ ከፋ ጉዳት ነው የሚያመጣው። ስለዚህ ይህን እንደ ኤዲቶሪያል መልእክት ማስተላለፍ ፈልጌ ነው። ከመረጃዎች ባሻገር ስለተከታተላችሁ በእጅጉ አመሰግናለሁ። ዛሬ እንግዲህ በእሁድ ሁለት ፕሮግራሞችን አቅርቤላችኋለሁ። ያው ትልልቅ ክስተቶች ስለነበሩ ነው። ስለተከታተላችሁ አመሰግናለሁ። መልካም ጊዜ።